ሰላም በዚህ ቪዲዮ ብለድ ስታር የተባለውን አሪፍ ፊልም አቀርብላችኋለሁ። ፊልሙ እንደምትወዱት ስለማልጠራጠር ላይክ እያደረጋችሁ እንዲጀምሩ ጠይቃችኋለሁ። ወደ ፊልማችን እንገባለን። ፊልሙ የሚጀምረው አንዲት ወጣት ሴት ምላሷ ተቆርጦ ከአፏ ደም እየፈሰሰ ለመራመድ እየታገለች ድካም ሲያንገላታት የፖሊስ መኪና ከኋላዋ በቀስታ እየተከተለ በሚያሳይ አስደንጋጭ ትዕይንት ነው ውስጥ አንድ ሼሪፍ ተቀምጦ እያንዳንዱን እንቅስቃሴዋን ይከታተላል። በድካም ልትወርቅ ስትል እሱ መጥቶም ውሃ ይሰጣታል። ከዚያም አንድ ጥይት ያለበት ሽጉጥም ይሰጣታል። እሱም አንድ ድል እንዳላትም ይነግራታል። መትረፍ ከቻለችም ነፃ እንደምትሆንም ያረጋግጥላታል። ተስፋ ቆርጣ ሽጉጡን አስገብታ ወደ እሱ አነጣጥራለች። ነገር ግን ቃታውን ስስብ እሱን አታገኘውም። ያለምንም አመንታት ሸሪፉ በመኪናው ገጭቷትም ወዲያውን ይገላታል። በማግስቱ በቤ የተባለች ወጣት ሴት ፍቅረኛዋ ከደበደባት በኋላ ከእሱ ጋር የነበራትን መርዛማ ግንኙነት አቋርጣ ትታ ስትሄድም እናያታለን። እሷ አሁን ከእህቷ ጋር እየኖረች ነው፣ ግን በውስጡ አሁንም ትወደዋለች እና ካሰላሰለች በኋላም ወደ እሱ ለመመለስ ስትወስን እናያታለን። በመንገድ ላይ እህቷ ደውላላት፣ ሁለት ጊዜ እንድታስብበትም ታስተነቀቃታለች። አንድ ጊዜ ከደበደባት መልሶ እንደማያደርገው ምን ማረጋገጫ ያለሽም ትላታለች። ቦቢ ግን እሱ እንደገና እንደማያደርገው እርግጠኛ ነች። ግን እህቷ የደበድባቸው የነበረው አባታቸውንም ታስታውሳታለች። ማስጠንቀቂያዎቿን ችላ ብላም በመኪናዋ ተነስታ ቤንዚን ማደያ ስትቆምም እናያታለን። እዚያም ሼሪፍ ቢልሰንን ታገኘውና እነሱ ማውራት ይጀምራሉ። ስለ ስልክ ጥሪዋም ይጠይቃታል። እሷም እህቷ እንደሆነች ተነግሯለች። እሱ ወንድም እንዳለውና እነሱም እንደሚጣሉም ይነግራታል። ከዚያም ድንገት ቢራም ይሰጣታል። እሷ ባህሪው ብዙ ስላልተመቻትም እምቢ ትለዋለች። ለቤንዚንም ከከፈለች በኋላ ከእህቷ ሌላ ጥሪም ይደርሳታል። እሷ እንዳትመለስ ለማሳመን እንደገና እየሞከረች ነው። ተናዳ ቦቢ በፍጥነት ስትነዳ እናያታለን። ግን ሼሪፍ ቢልሰን ፍጥነቷን ሲለካባትም ትመለከቷለች። እሱም ወዲያውኑ ይከታተላትና ያስቆማታል። መልኳን ተጠቅማ እንዳይቀጣትም ለማድረግ እሱ ከመቅረቡ በፊትም ሊፒስቲክ ስትቀባ እናያታለን። ግን ይሄ ቴክኒኳ ምንም አልሰራም። አንድ ሺህ ዶላር የሚደርስ ከባድ ቅጣትም ይጽፍባታል። ስትቃወመውም ቅናሽ ያቀርብላትና አሁን 300 ዶላር ከከፈለች እንድትሄድ ይፈቅድላታል። ነገር ግን ገንዘብ ስለሌላት ወደዚህ ቤንዚን ማደያ ወደሚገኘው ኤቴም ያመራታል። እዚያ ስትመለስ ቦቢ ከካሸሩ ብሌክ ኤቴም ለቀናት እንደተበላሸ ትሰማለች። በንዴትም ሸሪፉ እያንገላታት እንደነበረም ትናገራለች። ብሌክ ደግሞ የሚያስደነግጥ ነገር ይነግራታል። ቢልሰን አካባቢው ላይ ያለው ብቸኛው ሸሪፍ ነው እና ከዚህ በፊትም ብዙ ሴቶች ላይ ይህንን ነገር ሲያደርግም ቆይቷል። ቦቢ ይህ ድንገተኛ እንዳልሆነ ትረዳና ወዲያውኑ ለማምለጥም ተወስናለች። ግን ቢልሰን ከእሷ ቀድሞ ደርሶ በምቾት ተቀምጦ ዶሮ እየበላ ነው። ስልኳ ደግሞ እሱ ጋር ነው ያለው። የእሷን ስልክም ይዞ እያለ ከፍቅረኛው የመጣ ጥሪንም ችላ ይላል እና ከዚያ የቦቢ መኪና በፍጥነት ሲሄድም ይመለከተዋል። በቀስታ ወደ ውጭ ወጥቶ ስናይፐር ጠመንጃውን አውጥቶ የኋላ መብራቷንም ይመታል። ቦቢ ግን መኪናዋን አታቆምም፣ ግን ሸሪፉ ሲከተላት ስታይም በድጋሚ ማቆም ነበረባት። ቢልሰን ቀርቦ በድፍረት ለምን ለመሮጥ እንደሞከረች ይጠይቃታል። እሷ ከመመለሷ በፊትም የተሰበረውን የኋላ መብራቷንም ይጠቁማል፣ ሌላ ቅጣት የሚያስከትል ጥሰት ነው። ተጠራጥራም ቦቢ ለመፈተሽ ትወጣለች እና ያኔ ቢልሰን ራሱ መኪናዋን እንደመታውና አሁን ወጥመዱ ውስጥ እንደገባችም ታውቃለች። ሼሪፉ ቦቢ ከመኪናው አጠገብ እንድትቆም አድርጎ ይፈትሻታል። እሷን የሚነካበት መንገድም ያበሳጫታል፣ ነገር ግን እሷ መቃወም አትችልም። ፍቅረኛዋ ያለማቋረጥ እንደሚደውልላትም ይነግራታል። ስለዚህ ትኩረትን ለማስወገድም አሁን ስልኳን ዘግቶታል። ከዚያም ለመሄድ ከፈለገች ገንዘብ እንድትሰጠውም ይጠይቃታል። በአቅራቢያው ያለው ቤንዚን ማደያየቴም ከሌለው ገንዘብ ማውጣት የምትችልበት ወደፊት ያለ የመመገቢያ ቦታ አለ። ስለዚህ እሱ ሊከተላትና ገንዘቡን ወስዶ ሊሄድም ሀሳብ ያቀርባል። ቦቢ ሌላ ምርጫ ስለሌላት ወደ መኪናዋ ገብታ ወደ መመገቢያው ቦታ ትነዳለች። ግን በመስታወት ውስጥ የሚያስደነግጥ ነገር ስትመለከት እናያታለን። ሸሪፉ ሽጉጡን ወደ እሷ አነጣጥሮባታል። ሼሪፉም ወደ መኪናዋ እየተኮሰ ነበር። እሷን በጊዜው መሸወድ ብትችልም፣ ነገር ግን በአሸዋ ውስጥ መኪናው ይቀረቀራል። ተደናቅጣ እስትንፋሷን ይዛ ከመኪናው ስር ትደበቅና ሼሪፉን መኪናውን አስነስቶ ከቦታው ሲሄድ እናያለን። አጋጣሚውን ተጠቅማ ቦርሳዋን ይዛ መራመድ ትጀምራለች። በመንገድ ላይም ሰዓታት ያልፋሉ። ሙቀቱን ልትቋቋመው የማትችለው አይነት ነው እና ውሃዋም አልቆባታል። ደክሟት በመጨረሻ የመመገቢያ ቦታውን አይታ ወደ ውስጥ ትሮጣለች። አንድ ሰው ገንዘቡን በግድ የለሽነት ጠረጴዛው ላይ ትቶ ወደ መጸዳጃ ቤት ሲሄድም እየተመለከተች እናያታለን። ተስፋ ቆርጣ ቦቢ ገንዘቡን ሰርቃ ስልክ ለመደወልም ትጣደፋለች። ፍቅረኛዋ ጋር ትደውልና ፈርታ አንድ ፖሊስ ገንዘብ ለማግኘት እየተከተላት እንደሆነ ብትገልጽለትም ነገር ግን እሱ እሷን ከማመን ይልቅ እያታለለችው እንደሆነና ለመለያየት ሰበብ እንደምትፈጥር በማሰብም ይከሳታል። ቦቢ ተናዳ ስልኩን ስዘጋበትም እናያታለን። እሷም ትቀመጥና ኤሚ የተባለች አስተናጋጅ ትዕዛዟን ለመውሰድ ትመጣለች። ኤሚ በቦቢ ፊት ላይ ያለውን ቆሻሻ አይታ ስትገረም፣ ቦቢ እዚያ ለመድረስ እየተራመደች እንደነበረ ትገልጽላታለች። እስከዚያው ድረስ ሰውየው ተመልሶ ገንዘቡ እንደሌለም ይገነዘባል። የሆነ ሰው እንደሰረቀ በመክሰስም ከምግብ ቤቱ ባለቤት ጋር ይከራከራል። ባለቤቱ ተጠራጥሮ እሷ እንደሰረቀች በማሰብም ኤሚን እየጠራት እናየዋለን። ቦቢ ይህ ሲሆን እያየች በአጋጣሚ ወደ ውጪም ትመለከታለች እና ሼሪፉ እዚያ ቆማ ስታይም ስደነግጥ እናያታለን። ከኋላ በር ለማምለት ተስፋ በማድረግም በፍርሃት ወደ መጸዳጃ ቤት ብትሄድም እሱ ግን ተቆልፏል። መስኮቱኑ ለመስበር ብትሞክርም ነገር ግን አይሰበርም። ምርጫ ስለሌላትም ወደ መመገቢያው ቦታ ተመልሳ እናያታለን። በፍጥነት እያሰበች ፖሊስ ጋር ደውላ ችግር እንዳለ ተናግራ የውሸት ቦታም ትሰጣቸዋለች። ይህም ሸሪፉን እንደሚያዘናጋው ታውቅ ነበር። ብዙም ሳይቆይ የፖሊስ ሬዲዮ ይደወልለትና ከቦታው በፍጥነት ይሄዳል። ውጪ ስትወጣ የራሷ መኪና እዚያ ቆማም ታገኘዋለች። ሸሪፉ አምጥቶት መሆንም አለበት። በሚገርም ሁኔታ የፊት መብራቱንም አስተካክሎታል። ወደ ውስጥ ስትመለስም ኤሚ ከስራዋ ስትባረር ታያታለች። ባለቤቱ ገንዘቡን እንዳልሰረቀች ማመን አይፈልግም። ኤሚ ተስፋ ቆርጣም ትሄዳለች። ቦቢ ቀርባ የት እንደምትኖርም ስትጠይቃት እናያታለን። ኤሚ በአቅራቢያ ያለች አንድ ከተማንም ትጠቅሳለች። እና ቦቢ አብረው እንዲሄዱ እየጠየቀቻትም እናያታለን። ሁለቱ ከቦታውን በሰላም ይነዳሉ። ቦቢና ኤሚ እየነዱ ሲሄዱ ስለ ቤተሰቦቻቸው ማውራትም ይጀምራሉ። ኤሚ በልጅነቷ በአባቷ ጃኬት ውስጥ አደንዛዥ እጽ እንዳገኝ ትገልጽላታለች። ሱሷም የጀመረው እንደዛ ነው። አስር ዓመት ሲሞላት መርፌ መጠቀምን ጀምራ ነበር። ቦቢ ደንግጣ ስለ ወላጆቿን ትጠይቃታለች። ኤሚ አባቷ የአደንዛዥ ሱሰኛ እንደነበር ገልጻላት እንደነበር፣ ግን እናቷ ሁል ጊዜ ወደ ቤተ ክርስቲያን የምትሄድና የምትጸልይ በጣም ሃይማኖተኛ ሴት ነበረች በማለት ትነግራታለች። ነገር ግን ከጊዜ በኋላ የእናቷ የአእምሮ ጤና ተበላሽቷል። እንግዳ የሆነ የአምልኮ ስርዓቶችንም መፈጸም ጀምራለች እና ኤሚን በተደጋጋሚ ትደበድባት ነበር። ህመሙን ለማምለስ ስትልም ኤሚ በአደንዛዥ ሱስም ሙሉ ለሙሉ ተዘፍቃለች። ቦቢ ደንግጣ የራሷን ታሪክ መናገር ስትጀምር እናያታለን። ፍቅረኛዋ አንድ ጊዜ እንደደበደባትና እሱን ለፖሊስ ስትናገርም ታስሮ ነበር፣ ነገር ግን እህቱ በዋሳ አስወጥተዋለች እና ቦቢ አሁንም ስለምትወደው ወደ እሱ እየተመለሰች ነው። እህቷ ሁል ጊዜ እንደምትጠብቃት በተለይ ደግሞ አዘውትሮ ከሚደበደባት አባቷ ትጠብቃት እንደነበር ትናገራለች። ኤሚ አባቷ እህቷን ጎርቷት እንደሆነ ስትጠይቃትም ራሷን ትነቀንቃለች። አባቷ እህቷን በጭራሽ አይነካትም ነበር በምትኩ በከፍተኛ ፍቅር የሚይዛት ነበር። ኤሚ ለጥቂት ጊዜ ቆም ብላ ይህ ማለት አባትሽ እሷን የባሰ ነገር እያደረገባት ነበር ማለት ነው ትላታለች። ቦቢ ደሟ ይቀዘቅዛል። ምክንያቱም አስፈሪ እውነታውን ይገለጥላታል። አባቷ እህቷን ከፍቅር የተነሳ ይጠብቃትም ጭራሽ የባሰ ነገር ያደርግባት ነበር ማለት ነው። እህቷ በዝምታ የደረሰባትን ሕመም ስትረዳ ተደናግጣ፣ ቦቢም እዛው ማልቀስ ትጀምራለች። ይህ በእንዲህ እንዳለ ሸሪፉ ሲነዱ አንድ ቦታ ቆሞም እየተመለከታቸው ነው እየነዱ ሳለ ኤሚ ቦቢን የሸሪፍ አደገኛ እንደሆነ ታስጠነቅቃታለች። ብዙ ሴቶች በሱ ከተንገላቱ በኋላ ወደ መመገቢያው ቦታም ይመጣሉ። ቦቢ መልስ ከመመለሷ በፊትም የተኩስ ድምፅም ይሰማል። ደም የቦቢን ፊት ላይም ይረጭባታል። ኤሚ ጭንቅላቷ በጥይት ተመትቶ ነበር። ቦቢ በድንጋጤ አሁን ደንዝዛለች እና የተፈጠረውን ነገር ማሰብም አልቻለችም። ውጪ ስትመለከት በርቀት አቧራ ብቻ ትመለከታለች እና ሸሪፉም እየመጣባት ነው። ተደናግጣ ወደ መኪናዋ ዘላ በፍጥነት እየነዳች እናያታለን። ግን ሸሪፉን ከኋላ ይከተላታል። ተስፋ ቆርጣ ቦቢ እህቷ ጋር ደውላ ሁኔታውን ትገልጽላታለች። እህቷ ወዲያውኑ ፖሊስ እንድጠራላትም ትነግራታለች። ያኔ አንድ የጭነት መኪና በቦቢ ፊትም ይታያል። ፍሬን አጥብቃ ይዛ ከመኪናው ወጥታ አሽከርካሪውን እርዳታ እየለመነችው እናያታለን። የጭነት መኪና አሽከርካሪው አደጋውን ስለተረዳ ሽጉጡን አውጥቶ ሸሪፉ መሳሪያውን እንዲጥል ያዘዋል። ግን ሸሪፉ በረጋ መንፈስ እሷ ነች ወንጀለኛዋ ጓደኛዋን ገድላታለች። አስክሬኗን በመኪና ውስጥ ነው ሚለዋል። ቦቢ እሱ ያሸ መሆኑን በመናገር ትጮለች። ግን የጭነት መኪና አሽከርካሪውም ያመነታል። ሰውየው በተዘናጋበት ጊዜ ሸሪፉ ተኩሶም ሳያስበው ይገለዋል። ፈርታ ቦቢ ወደ መኪናው ዘላ በፍጥነት መንዳት ስትጀምር እናያታለን። ሸሪፉ የጭነት መኪናውን አሽከርካሪ አስክሬን ወደ ጎን ጎትቶ መጀመሪያ እኔም መስማት ነበረብን ይለዋል። ከዚያ ወደ መኪናው ገብቶ ማሳደዱንም ይቀጥላል። ቦቢ ባዶ አውራ ጎዳና ላይ በፍርሃት ተሞልታ እየነዳች ነው። ድንገት ከኋሏ የፊት መብራቶችንም ታያለች። ሼሪፉ እንደሆነ አስባ ደንግጣ ነበር፣ ግን መኪናው ሲያልፋት ሌላ ሰው እንደሆነ ትረዳና ተረጋግተ የጋራዥ ምልክት አይታ ወዲያውኑ ገብታ እርዳታ ትጠብቃለች። ውስጥ እርዳታ ለመጥራት እየሞከረች ነበር፣ ነገር ግን ስልኳ ኔትወርክም የለውም። ያኔ የእግር ዱካም እየሰማች እናያታለን። የእንጨት ጣውላ ይዛ ለማጥቃት ተዘጋጅታ ተደብቃም እናያታለን። ሰውየው ሲገባም ትመተዋለች። ከዚያ መካኒኩ ብቻ እንደሆነ ስትረዳም አፍራ ይቅርታ እየጠየቀችው ነበር። እሱም ምን እየሆነ እንዳለ ይጠይቃታል። ቦቢ ሸሪፉ እንደሚከተላትም ስትገልጽለት ኤድ የተባለው መካኒክ ያረጋጋትና ሊረዳት ቃል ይገባላታል። አለቃው ጥሩ ሰው እንደሆነና ለጊዜው እዚህ ደህና እንደምትሆንም ይነግራታል። ቦቢ ጋራዥ ውስጥ ስትደበቅም የመኪና ድምፅ ትሰማለች። ኤድ አለቃው እንደደረሰም ይነግራታል። አደጋውን ስለተረዳችም መጸዳጃ ቤትን ትጠይቃለች እና ኤድ ወደ አንድ ክፍልም ያመራታል። ነገር ግን እንደ ገባች መታጠቢያ ቤት እንዳልሆነ ትረዳለች። በምትኩ ክፍሉ በሚያስፈሩ መሳሪያዎች የተሞላ ነው። ደግሞም የጠፉ ሴቶች በርካታ መታወቂያዎችንም ታገኛለች። ይህንን ስትመለከት አከርካሪዋ ላይ ቅዝቃዜ ይወርዳል። የሆነ የተሳሳተ ነገር አለ። እሷ ለመውጣት ስታስብም ሼሪፉ ፈገግ ብሎ ወደ እሷ ይቀርባል። ወደ ወንድሙ ጋራዥ እንደመጣችም ይነግራታል። እሱም የተጣመመውን የአምልኮ ስርዓቱንም መግለጽ ይጀምራል። ሴት ልጅን ከመግደሉ በፊት በእሷ ላይ ቁጥር ይቀርጻል። የሮጠችበትን ርቀት ምልክትም ሰውነቷ ላይ ያደርጋል። እሷ ምን ያህል እንደምትሮጥም እያሰበም ያሾፍባታል። ያኔ ኤድ ከኋላዋ በድብቅ ቀርቦ ይመታትና ንቃተ ህሊናዋን እንድታጣም ያደርጋታል። ቦቢ ከእንቅልፏ ስትነቃ እራሷን ራሷን ታስራም ታገኘዋለች። ኤድ ቀርቦ እሷን መንካትም ይጀምራል። ግን ሼሪፉ ይወቅሰውና ያባርረዋል። ቦቢ እየተንቀጠቀጠች ለምን ይህን እንደሚያደርጉት ትጠይቃቸዋለች። ሼሪፉ በረጋ መንፈስ እንደሷ ያሉ የከተማ ሴቶች የማይነኩ እንደሆነ ያስባሉ፣ ግን ወንዶች ሁል ጊዜ ከእነሱ በላይ እንደሆኑ ይረሳሉ ይላታል እና እንደሷ ያሉ ሴቶችን ትምህርት ለመስጠትም ይህን እንደሚያደርግም ይጨምርላታል። ያለምንም አመንታት ቢላው አውጥቶ ምላሷን ይቆርጥና ወደ መታጠቢያ ገንዳ ውስጥም ይጥለዋል። ቦቢ በህመምም ትጮሃለች። ደም ከአፏም ይፈሳል። ከዚያም ሜድ ጨርቅ አፏ ውስጥም ሲከት እናየዋለን። እሷን በድጋሚ ራሷን ትስታለች። ከጥቂት ጊዜ በኋላ ራሷን መልሳ ታገኝና ታግላ እጆቿንም ነፃ ማድረግ ትችላለች። በቀስታ ትንቀሳቀስና ሁለቱ ወንድሞች ካርቶን ፊልም ሲመለከቱ አጋጣሚውን ተጠቅማ ወደ ውጭ አምልጣ መሮጥን ትጀምራለች። ግን ሼሪፉ ይህንን በፍጥነት ያስተውላል እና ፈገግ እያለም ይታያል። ኤድን ላደን እንዲዘጋጅ ከነገረው በኋላ ቁልፎቹንም ይይዛል። ቦቢ በጨለማ ውስጥ እየሮጠች ነው። ግን አሁን ድካም ይዟታል። ወድቃ አየር ለመተንፈስም ትታገላለች። ሼሪፉ በመጨረሻ ደርሶ ከጎኗ ይንበረከካል። እሱ ውሃ ያቀርብላት ሲሞክርም ትመተዋለች። ተዝናንቶ ሽጉጥና አንድ ጥይትም ይጥልላታል። ከቻለች እንድትገለውም ይነግራታል። ለመትረፍ አንድ የመጨረሻ እድልም ሰጥቷት ከዚያ ወደ መኪናው ይመለሳል። በሚንቀጠቀጡ እጆችም ቦቢ ሽጉጡን ታነሳለች። ወደ ራሷ ጭንቅላት ታነጣጥረውና ቃታውን ስስብም እናያታለን። የተኩሱ ድምፅ በአየር ላይ የሚያስተጋባል። ሼሪፉ እሷ ወድቃና ህይወት አልባ ሆና ያያታል። ሼሪፉ ተቆጥቶ ጫወታው እንደዚህ አልነበረም ብሎ እየጮኸም ይሮጣል። ግን ያኔ የቦቢ አይኖች በድንገት ይከፈታሉ። እሱ ሳያስበው በፊትም ቢለዋ በቀጥታ ሆዱ ውስጥ ሰካለች። በድንጋጤ ሲንገዳገድም ደሙ እየፈሰሰ ይታያል። ተኩሱን ወደ አየር ብቻ እንደተኮሰችና ሞቷን እንዳስመሰለችም ማወቅ እንችላለን። ጊዜ ሳታባክን ወደ መኪናው ትሮጥና ቁልፎቹንም ትፈልጋለች። ነገር ግን ልታገኛቸው አልቻለችም። በእግር ለመሸሽ ስትሞክርም ሸሪፉ ከኋሏ ይይዛትና ያንቃታል። ለመተንፈስ እየታገለች ጣቶቿም ድንጋይ ይነካሉ። በሙሉ ጥንካሬዋ በጭንቅላቱ ላይም ትመተዋለች። ሸሪፉ ይወድቅና አሁን ክፉኛ ቆስሎም ይታያል። ቦቢ የመኪናውን ቁልፎች ይዛም ትገባለች። ግልት ነዳ ስትል አሁንም በህይወት እንዳለ ታስተውላለች። ቁጣ በአይኖቿ ውስጥም ይነዳል። መሪውን አጥብቃ ይዛ መኪናውን አስነስታ ሰውየው ላይ በአሰቃቂ ሁኔታ ስትነዳው እናያታለን። ያኔም ቢሆን በቀሉ አልተጠናቀቀም። ወደ ጋራጁ ትመለስና ከማቀዝቀዣ ውስጥ አንድ በረዶ ማጠራቀሚያ አውጥታ ዶክተር መልሶ ሊያያይዘው እንደሚችል ተስፋ በማድረግም የተቆረጠውን ምላሷንም በውስጡ ታስቀምጠዋለች። ያኔ ኤድም ይመለከታታል። ምን እያደረገች እንደሆነም ይጠይቃታል። ያለምንም አመንታትም ቦቢ ብረት ዘንጉን ወደ ጉሮሮ ትወጋና ወዲያውኑ ስትገድለውም እናያታለን። ከመውጣቷ በፊት የሸሪፉን ወንጀሎች ማረጋገጫ፣ የጠፉትን ሴቶች መታወቂያዎች ሁሉ ስትወስድ እናያታለን። አሁን ስልኳ እየጠራ ነው፣ ፍቅረኛዋም እየደወለ ነበር። እስክሪኑን ትመለከትና ከዚያ ስልኩንም ትጥለዋለች፣ እና ወደ እሱ በጭራሽም አትመለስም። ወደ ኋላም ሳትመለከት ወደ ከተማዋ እየነዳች እያየናት ፊልሙ እዚህ ጋር የሚጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ